2017 በጀት ዓመት እንዳለፈው ዓመት ሁሉ ምንም እንኳን አስቸጋሪ ጊዜ ቢሆንም የወረዳን ህዝብ ልማት ጥያቄ በተወሰነ መልኩ ለመመለስ እና የወረዳውን ህዝብ ልማት ተጠቃሚነት የሚያረጋግጡ በርካታ ፕሮጀክቶች ተመርቀው ለአገልግሎት ዝግጁ ሆነዋል በተቀናጀ ግብርና ልማት ዘርፍ በጤና በገጠር መንገድ በመካከለኛ መስኖ ግድብ ዘርፍ እንዲሁም በንጹህ መጠጥ ውሃ እና በህፃናት ማቆያ ግንባታ ዙሪያ በርካታ ፕሮጀክቶች ተጠናቀዋል እኛም በወረዳው ተጠናቀው ለአገልግሎት ክፍት የሆኑ ተቋማትን የስራ እንቅስቃሴ አስመልክተን አጭር ፕሮግራም አሰናርተናል እንድትከታተሉን እንጋብዛለን። ማስረዳችን የተለያዩ የመሰረተ ልማት ስራዎች እየሰራን ነው ያለ። በተለይ የገጠሩን ማህበረሰብ ተጠቃሚ ሊያደርጉ የሚችሉ በግብርናው ዘርፍ ቀጣይ የክፍለ ኢኮኖሚውን እያሳደግን፣ እያሻሻልን የምንችልባቸው የመስኖ ልማት ስራዎቻችን ሁሌች የመስኖ ልማት በ26 ሚሊዮን ብር እየተገነባ ነው ያለ እንዲሁም ሌሎችም እዚህ ሺ ዲ ፒ የሚገነባቸው የሽገዛ ወንዝ የመስኖ ልማት እና መሰል ፕሮጀክቶችን እያካሄድን ያለ ከገጠሩ ልማት ተደራሽነት አኳያ ማለት ነው። ሌላው የንጹህ መጠጥዋ ተጠቃሚነትን ለማረጋገጥ ቀኛ ቦ ቀበሌ ላይ ከሁለት ሚሊዮን ሊደርስ የሚችል በተለያዩ ረጅ ድርጅቶችና በወረዳ በጀት ግንባታዎችን እያካሄድን ያለ ወዛምን ሶስት ነገሮችን እንቀይር ብለን የተነሳ ነው። የመጀመሪያው ትምህርት ዘርፉ ላይ የትምህርት ተቋማት ከጭቃ ወደ ህንፃ ይቀየሩ ነው። 48 ክላስ ተጀምረዋል። አንዳንዶቹ ወደ መጠናቀቅ የደረሱ ናቸው። የጤና ደረጃ ማሻሻል፣ የመንገድ ተደራሽነት፣ ቀበሌን ከጎጥ ግን ማገናኘት አለብን ብለን ሆነ አቅደን እየሰራን ያለ በእርግጠኝነት ሰላማችን እየተሻሻለ ከመጣ ጎዛምን ትልቅ ሀብት ያለው ወረዳ ነው እና ህዝባችን የሚያነሳቸውን የመልካም አስተዳደር ጥያቄዎችን መመለስ፣ ተጠቃሚነቱን የማረጋገጥ ሁኔታ በፍትሃዊ መንገድ ይህንን በቀጣይ እያጠናክረን እንሄዳለን። ከህዝባችን የምንጠብቀው አንድ ነገር አለ። የመጀመሪያው ሰላሙን ራሱ መጠበቅ አለበት፣ አካባቢውን ማሻሻል አለበት፣ ወደ ልማት መመለስ አለበት። ምቹ ሁኔታዎችን በመፍጠር በተለይ መሰረተ ልማትን በማሟላት በኩል በርካታ ስራዎችን እየሰራ እናያለን። ህዝቡ የጤና መድን ተጠቃሚ ነው። በዛ የጤና መድረስ ሲጠቀም ሆስፒታሎች ላይ ጤና ጣቢያዎች ላይ መድኃኒቶች በሚያጥሩበት ጊዜ ይህን ችግር መቅረፍ አለብን በሚል ሌላ የመድኃኒት የህዝብ መድኃኒት ቤት እየገነባን ያው ከአንድ ወር በኋላ እናስመርቀው እንደሆነ እሱን እንድታይልን እንፈልጋለን ማለት ነው። ከዚህ ውጭ የጀመርናቸውን በፍጠት የመጨረስ ነው ትልቁ ዓላማችን ማለት ነው። አስራ ሰባት በጀት ዓመት በጎዛም ወረዳ መንገድና ትራንስፖርት ጽሕፈት ቤት የገጠሩ ማህበረሰብ በመንገድ ዘርፍ ተጠቃሚ ለማድረግ ያው በርካታ ስራዎችን እንሰራ ከርመናል። ከዚህ ውስጥ የመጀመሪያው የህብረተሰቡ ጥያቄ የነበረው በተለይ ከ 2013 ዓ ም ጀምሮ የነብርና በየነብርና የጎበና ቀበሌ ከየነብርና ቀበሌ መካከል እስከ ጎበና ጊዮርጊስ ቤተ ክርስቲያን ድረስ የመንገድ ይሰራልን ጥያቄ በርካታ ጥያቄዎች ሲነሱ ነበረ። ነገር ግን በዚህ የጸጥታ ችግር ሆነን ከማህበረሰቡ ጋር ባደረግ ነው ሰፊ ርብርብ እና ከካልም ፕሮጀክት ባገኘነው 2 ሚሊዮን ብር የ3 ኪሎ ሜትር መንገድ የጠጠሬ ማልበስ ስራ ሰርተን ህብረተሰቡ በአሁኑ ሰዓት መንገዱን በአግባቡ እየተገለገለበት ያለበት ሁኔታ ነው ያለው። እዚሁ ላይ ከዚሁ ሳልወጣ በዚሁ ቀበሌ የጋርማ የሚባል 16 ሜትር ስፋት ያለው ድልድይ ከክልሉ መንግስት ባገኘ ነው 14.2 ሚሊዮን ብር የድልድይ ስራ ኦልሞስት አሁን 90 ፐርሰንት ደርሷል። ሰሞኑን ድልድዩ የሚጠናቀቅ ተብሎ ይታሰባል። ህብረተሰቡ እዚህ ላይ እጅግ በጣም ደስተኛ ከሆነበት አንዱ ስራ የድልድዩን ሰርተን በማጠናቀቃችን በጣም የተደሰተበት እና ቀጣይም ህብረተሰቡ በተለይ የነበረው ተሳትፎ እጅግ በጣም ጥሩ እንደነበር ነው መግለጽ የምፈልገው። ህብረተሰቡ እዚ አካባቢ የጉበና ጊዮርጊስ ወይም የደብር ቀበሌ ብቻ ይጠቀማል ብለናል። ለሚያዝ ነው ወደ ከአምስት መቶ ላይ የማህበረሰብ ክፍል አለ። ነገር ግን ሌሎች ወረዳዎችን የሚያገናኝ መንገድ ነው። መንገድ ከአንድ ወረዳ ጋር የሚያገናኝ የተለያዩ ጎጦችና ቀበሌዎችን የሚያገናኝ መንገድ ነው ያለው እዚሁ ስለዚህ ማህበረሰቡ እንደ ጎዛም ብቻም ሳይሆን የሚጠቅም ሌሎች ወረዳዎችን የሚጠቅም የሚችል የድልድይ እና የመንገድ ከዚህ በፊት ድልድዩ በርካታ ሰዎችን በልቷል። በጣም ለበርካታ ጊዜ ጥያቄ ነበር እና በተለይ በክረምት ወቅት ከፍተኛ የሆነ ደስ የሚያጋጥም ከሁለት ከሶስት ሰዎች በላይ እንደበላ ከአገኘነው ዳታ እንብለናል። ስለዚህ እኛ ባለሙያዎች ቀበሌ ድረስ በሚሄድ በዚህ ችግር ውስጥ ወቅት ሆኖ ድልድይ የመንገድ እንዲጠናቀቅ ያደረጉት ተሳትፎ በተለይ እዚህ አካባቢ ያሉ ማህበረሰቦች ከእኛ ከጽህፈት ቤቱ ጋር በመሆን በርካታ ስራዎችን በመስራት ሁለት ወር ሶስት ወር ባልሞላ ጊዜ ውስጥ ድልድዩን መንገዱንም ሰርተን አጠናቀል ለማህበረሰቡ ርክክብ ለመፈጸም በሂደት ላይ ያለንበት ሁኔታ ነው ያለው። እንዳጠቃላይ የብቻ አይደለም፣ ቀጣይ ዓመት የምንሰራቸው በርካታ ፕሮጀክቶች ይኖሩናል። በተለይ ህብረተሰቡ መንገድ ይሰራል ጥያቄ ያው ሰፊ ነው፣ እንደሚታወቀው እዚህ ተቋም ላይ እዚሁ ቀበሌ ላይ የሚሄድ የመንገድ ጥያቄ አለ። በሌሎች ቀበሌዎች የመንገድ ጥያቄ ይችላል። በተለይ በዚህ አመት ያደረግነው የክልሉ መንግስት ማችንግ ፈንድ እንዲልቅ በማድረግ በኩልም ከአንድ ሚሊዮን ብር በላይ በዚህ አመት ተቆልና አሁን ወደ ስራ የጀመርበት ሁኔታ አለ። እነዚህ ተጀምሮ የተጠናቀቁ በዚህ ዓመት የምናስመረቃቸው የፕሮጀክት ስራዎችን ነው ለመግለጽ የፈለኩት። ታምን ወረዳ አስተዳደር የመንገድ ሽፋናችን አሁን ወደ ኦልሞስት ወደ 97% አካባቢ ደርሰናል። ወደ ሃያ አንድ ቀበሌዎች አሉ። ከሃያ አንድ ቀበሌዎች ሃያ ቀበሌዎች አካባቢ ወረዳን ከቀበሌ ማገናኘት ስራ እየሰራን ያለንበት ሁኔታ ነው ያለ። አሁን ደግሞ ከወረዳን ቀበሌ ማገናኘት አልፎ አሁን እየሰራ ነው የነብርና ቀበሌ ከመንገድ እስከ ቦታ ድረስ የሚያገናኝ ምክንያቱም ማህበረሰቡ በተደጋጋሚ የመንገድ ጥያቄ ሲያነሳ የህብረተሰቡን አቅም፣ የመንግስትን አቅም ተጠቅመን የመንገድ ሽፋናችን ለማሳደግ ከፍተኛ ረብ ያደርግን ያለበት ሁኔታ ነው ያለ። አሁን ባለንበት ሁኔታ ከ97ፐርሰ አካባቢ የመንገድ ሽፋን ደርስናል። አንድ ቀበሌ ይቅረናል፣ እሱንም ቀጣይ ርብርብ አድርገን የምንሰራበት ነው የሚሆነው ማለት ነው። ይህ ብቻ አይደለም፤ የመንገድ ጥያቄ በተለይ በኢኮኖሚና በማህበራዊ በፖለቲካ ዘርፉ እጅግ ከፍተኛ ጥቅም ተቀምጣ ስላለው እና የአሁን የጀመረው እድገት ለማስቀጠል የመንገድ ተደራሽነትን በፍትሃዊነት መንገድ ማስቀጠል አስፈላጊ በመሆን ቀጣይ ማህበረሰቡን ይዘን የመንግስትን አቅም ተጠቅመን የምንሰራባቸው የቀበሌዎች አሉ በተለይ ሽን ገደማ ላይ የሚባል ቀበሌ አራት ቀበሌዎች አሉ። ከ11 አብያተ ክርስቲያናትን በላይ የሚያገናኝ የከፍተኛ የሆነ የመንገድ ጥያቄ አለ። 18 ኪሎ ሜትር ዲዛይን ተሰርቶ ወደ አራት ከፍተኛ ድልድይ ወደ 11 የሚሆኑ አነስተኛ ስትራክቸር የያዘ በደብረ ማርቆስ ዩኒቨርሲቲ ዲዛይኑ ተሰርቶ የመንገድ ጠረጋ ስራ በማህበረሰቡ ተሰርቶ አሁን የቆምበት ሁኔታ ነው ያለ ማህበረሰቡ ተደጋጋሚ ጥያቄ አንጻር እሱን ምላሽ ለመስጠት አሁንም ከክልል መንግስት ጋር እየተነጋገርን ያለበት ሁኔታ ነው። ያለ እሱን እንደ ወረዳ ለመፍታት እንደ ማድረግ ያለብን አቅም እኛ እየተጠቀምን ያለበት ነው። ከታይም ከህብረተሰቡ ከመንግስት ጋር ምንም ያለመስራት። ስለዚህ ያደረግንበት ሁኔታ ያለ። ይሄ ብቻ አይደለም፣ የተጀመሩ መንገዶች አሉ፣ ተሰርተው ያልተጠናቀቁ እነሱን እንዲጠናቀቁ በማድረግ በኩል በተለይ ጭምር ቦርድ ቀበሌ ላይ ከነፋሳን የዛንግራ ጀመርነው።